ዛሬ ቀሚሱ አዲስ ነው መሰለ ይዩት፣ መርቁት በማለት እኮ መከራዋን አየች ልጅቷ። እኛም አይተኗል በውሃ ይለቅ ብለና። ሲቀጥል የጨረቃ ፋሚሊዎች እየሰደባችሁኝ ና እየዘቀዘቃችሁብኝ ይበልጥ አምሮ ቢመጥቻለሁ ብላለች። ስለ ጨረቃ ፋሚሊ ካላወቅሽ ልንገርሽ፣ ንብ ናቸው። ለወዳጃቸው ማር ያቀርባሉ፣ ለጠላታቸው ደግሞ ይናደፋሉ። ዛሬም ደግሞ አላርፍቃች በዚህ በቀሚስሽ ወስደው ሲዘቀዘቁሽ ይታይሻል። ምን እንደሚፈጠር መላመላሽን ነው የምትሆኙ ለማንም። የዛሬው ቪዲዮ የገባችሁ ነገር አለ ቤተሰብ፣ እስኪ አስተያየት ኮሜንት ላይ ጠብቃለሁ። ማለት እኔ ሳክራን የመጣችሁ ወይንስ ግራ ገብቶኛል። ብቻ ስለ ሀይሚና ስለ ዳኒ መካከላችሁ የተፈጠረው ነገር ወይንም ያለ ነገር ካለ ሀይሚን ጠርቻ ነበር ያለች። ልክ ሀይሚ ስመጣ ደግሞ ዳኒ ስትል ስለ ዳኔ ምንም ነገር ስትይ ወይንም ስሙ መስማት አልፈልግም እና ምን ፈልገች ነው ሀይሚን ጠረሻት? ማለት በሀይሚና በዳኒ መካከል ያለ ነገር ካለ ግልጽ እንድታደረግልኝ መስማት ፈልጋለሁ ብለሻረል። የጠረሻት እና ስሙ መስማት ካልፈለግሽ ስለ ዳኔ ማወቅ ካልፈለግሽ ሀይሚ ምን ልታረግልሽ ጠራሻት? በመጀመሪያ ደረጃ ማለት ነው። ሲቀጥል ዳኒኮ ነው ሀይሚን ተመችታኛለች ያለው እንጂ ሀይሚ አይደለችም ዳኒን ተመችቶኛል ያለችው። ይህን ጥያቄ መጠየቅ ካለብሽ እንደኔ ዳኒ ጋር ፍቅረኞች ጋር ሄደች ነበረ። ለምን እንደዚህ አልክ? ማለት እኔ የአራት ዓመት ፍቅረኛው ነኝ። እንዴት ተቀየረ? ሀይሚ ባጭር ጊዜ አይቷት እንዴት ነው ስሜቱ የሚቀየረው? ለሀይሚ ሀይሚን ይወዳታል ግልጽ ነው እያለች ነበረ ይሄ ነገር ከቆረቆረች እኮ ሀይሚ ሳይሆን የወደደችው እሱ ነው አይደለ? የወደዳት ሄደሽ እሱ ጋር ነው መጨረስ ያለብሽ ነገር መጨረስ ያለብሽ አይደለም። ሲቀጥል ደግሞ በየጊዜው አይታችሁ ከሆነ ከዚህ በፊትም ሀይሚ ከብሩጌ ጋር ጠርታ ነበረ በዳኒና በሀይሚ መካከል ያለውን ነገር ማወቅ ፈልጋለሁ ብላል። ለሁለተኛ ጊዜ ነው ዛሬ የጠራቻት ማለት ነው። እኔ የምለው ዳኒና አንቺ ማለት ነው ከአንድ ውስ ንድ እየተቀዳችሁትኝ። በመጀመሪያ ደረጃ ቪዲዮ ስጀምሩ ተዘቀዘቁ ተሰደቡ ብላችሁ ነው የምጀምሩ። ሲቀጥል ደግሞ ትናንትና ዳኒ መቶ ነበረ ብሩጌ ጋር ድረስ። ማለት ምንም ቁም ነገር አላየሁበትም ቪዲዮ ላይ ብሩኬን አናዶ ትርፎ ትርፍ ቃል እንዲናገር ወይንም ደግሞ ከመገፋፋት በስተቀር እሱ ግን ያው ተግስቶ ጥግ ድረስ ነበረ። ትናንትና ብሩኬን አይታችሁ ከሆነ ዛሬም ደግሞ ሰው ሲ ያየሁት ነገር እንደዛ ነው ማለት ቁም ነገር ይዘሽ የመጣሽው ነገር የለም። ስለ ዳኒ መጠየቅ ፈለግሽ፣ ሀይሚን ስጠይቂያት እሷ ደግሞ መለሰችልሽ፣ አንቺ የጣልሽውን እኔ አላነሳም ደግሞ ደግመሽ ምን እያልሽ ነበረ፣ የዳኔን ስም እንድታነሽ አጠገቤ እንድታነሽብኝ አልፈልግም፣ ስሙን መስማት አልፈልግም እና ለምን ጠራሽ እንደዛ ከሆነ ወይንስ ደግሞ ሳክረሽ ነው ቪዲዮን የጀመርሽው? እኔ ነኝ ያልገባኝ ወይንስ አንቺ ነሽ ግራ የተጋባሽው? ሶሲ እውነቴን ነው እኔ ግራ ስለገባኝ ነው የምር። በደንብ ለሰማችሁ በደንብ ላያችሁ ሞከርኩኝ። የመጣሽው ሲመስለኝ ሀይሜን ለማሳሳት የተሳሳተ ቃል እንድትናገር መገፋፋት ነበር ያሹ አይደለ እንጂ በመካከላቸው ምንድን ነው ያለው ብለሽ ለማጣራት ወይም ደግሞ ነገሩን ለማወቅ ለመረዳት ሳይሆን እሷ ተሳስታ የሆነ ቃላት እንድትናገር በቃ ከዳኒ ጋር ይህ እንደዚህ አይነት ነገር አለ ብላ የሆነ በንዴት ሰው በንዴት ባይኖርም እኮ በንዴት ሊናገር ይችላል። ገባችሁ አደለ? ሀይሚ እያለች ነበረ፣ እስካሁን ከዳኒ ጋር ምንም ነገር የለንም፣ ቀጣይ ግን አንቺ ቃች አይታወቅም ናያለቻት ና ይሄንን ይዛ ሶሲ ደግሞ በቃ አሁን መልሱን አግኝቻለሁ እያለች ነበር። እና ብቻ ሀይሚም ተጠንቅቃ ነበር መልስ ስሰጣት የነበረው ተረጋግታ። ሶሲም ደግሞ ተመሳሳይ ማለት ግራ ገብቷት ነበር ምን እንደምጠይቅ እንደገና ደግሞ ምን ከሀይሚ ምን ቃላት ትርፎቿ ቃላት መስማት እንደፈለገች በጣም ነበረ እኔ ራሱ ግራ ያጋባኝ ማለት ነው። እስኪ በመጀመሪያ ራሳችሁ እንችላችሁ ቆሙ ማለት አንቺም ኩትትያሽ ያሽ የሀይሚ ጋር መምጣቱን ታይ ሶሲዬ፣ ዳኔም ተመሳሳይ ኩትትያ ብሩጌ ጋር መምጣቱ ምን አስፈለገ? ቪዲዮ መስራት ከቻላችሁ ራሳችሁ አሰሩም እንዴ? ሲቀጥል ሶሲ ከዳኔ ጋር መታረቅ ከፈለግሽ ኮ ማለት ነው አንቺ ራስሽ ከሱ ጋር ሄደሽ ሙሉ ግልጽ አርቆ እንዲነግርሽ ማረግ ትቼ ነበር። ግን ደግሞ ዳኒ ካልፈለገሽ የምር ካልፈለገሽ በግድ ሙጭጭ ብለሽ ዳኒ ጋር መሄድ የለብሽም አይደለ? ብዙ ቆንጆጆት ባለበት ዳኒን አልጠብቅም ስቲ ነበረ እና ስለ ዳኒ ለመስማት ለምን ሃይሚ ከሄድሽ? አረ ዛሬ ቪዲዮ ድብልልቅ ያለ ነገር ነው። ቤተሰቦቹ ምንም ግልጽ የሆነ ነገር የለም። ወይ አንድ አንድ ነጥብ ሃይሚን የሆነ ለማሳሳት የሆነ ትርፎች ቃል እንድት ናገር እንድትናገር በንዴት ሁለተኛ ነገር ደግሞ ሜቢ ሀይሚ የሆነ ነገር ከተናገረች አንቺ ከብሩኬ ጋር ያለውን ነገር ለማመቻቸት የተጠቀምሽበት ሂደት ይመስለኛል እንጂ ከዛ ውጭ ምንም አይነት ቁም ነገር የለውም። የዛሬ ቪዲዮች ማለት ነው ማለት መጠየቅ የምትፈልጊውን እንኳን በአግባቡ እየጠየቅሽ አይደለም። እያስተዋወቅሽ አለሽ ጥፍርሽን፣ ቀሚስሽን፣ ፀጉርሽን እንደዚሁም ደግሞ እንዳመረብሽ እዩኝ እያልሽ ነበር እንጂ ከዚ ውጭ ምን አይነት ቁም ነገር አለው? ብትሉኝ ቤተሰብን የተረዳሁት ነገር ምንም ነገር የለም ማለት፣ ግልጽ የሆነልኝ ነገር የለም። ብቻ ሀይሚ ስለናፈቀቻት ሀይሚ የግድ ቪዲዮ ላይ መካተት ስላለባት ይመስለኛል ሰው ሲሄደችው ወይንም የጠራቻት ሌላው ደግሞ ሀይሚዬ፣ ብሩኬ፣ ምን አንድ የምነግራችሁ ነገር ቢኖር በተጠራችሁበት ቦታ ሁሉ መገኘት ያለባችሁ አይመስለኝም። እንደኔ ማለት ነው። የሆነ ቁም ነገር ከሌለው ማለት ለዳኒ ለምን ተቆረቆርሽ? እንደገና ደግሞ ዳኒ ትመቸኛለች ሲል አንቺ ለምን አልተናደርሽም? ለምን አልደነገጥሽም? እንዴ በሰዓት እኮ ቪዲዮ ናይተሽ ከሆነ ደንግጣለሽ። ሲቀጥል ደግሞ ይሄን ነገር የተናገረችው ሀይሚ አይደለችም። ምንም ዝን ያህል እንትን የሚላት ነገር ያለ አይመስለኝም። ገባሽ አይደለ? ሲቀጥል ደግሞ የሀያ ምናምን ቀን ከሀያ ምናምን ቀን በፊት የተፈጠሩ ነገሮችን አስታውሱ። ዛሬ ላይ አንችም ሀይሚጋ መተሽ ይህን ነገር አንስተሽ ማውራቱ ተገቢ ነው ብዬ አላስብም፣ እንደኔ ማለት ነው። እና እኔ ግን ማለት የምፈልገው ሀይሚና ብሩኪ ስትጠሩ ዝም ብላችሁ ዳኒጋም ሶሲጋም ባትመጡ እውነት፣ ሀይሚ ማለት ነው። እኔ በጣም እያስጠቁም እያሳዘነችኝም የመጣው ነገር ምንድነው ስድብ እየተማረች ነው። አሁን ሸር ስታደርግ አይታችሁ ከሆነ አንድ ጅል ብላ ነው ሸር ያደረገችው። በእርግጥ ይገባታል፣ ግን ደግሞ ጨዋ ነበሩ። እኔ እስከማውቀው ሀይሚ ብሩኬ በጣም ጨዋ ነው። ሰው አዋሉ እንደሚመስል ታውቃላችሁ። እና በስድ እንደዚሁ ከቀጠላችሁ ኢቭን እንኳን ሀይሚና ብሩኬ ስድብ የጀመሩት በዚህ በዚህ አሁን በተጀመረው ቪዲዮ ነው። ገባችሁ አይደለ? አፍህን አትክፈት፣ አፍሽን አትክፈጪ፣ አትጨመላለቁ፣ አትጨመላለቂ። እንደገና ደግሞ ጅል ምናምን በቃ ስድብ እየተማሩ ነው። የምሬን ነው የምላችሁ። ሰው ዋሉ ነው የሚመስለው። ስለዚህ እባካችሁ በተቻላችሁ መጠን ቢያንስ ከስድብ ለመቆጠብ መሞከር ነው ወይ ደግሞ ከሕይወታችሁ ማስወጣት። እናንተም ከሕይወታቸው መውጣት። አለቀ ማለት በቃ ምንም የሚያገናኛችሁ ነገር የለም፣ ከዚህ በኋላ ማለት ነው ሀይሚምና ብሩኬም የራሳችሁን ህይወት አስተካክሉ። ዳኒና ሶሲም የራሳችሁን ህይወት አስተካክሉ። በቃ እዚህ ጋር ምብቃት አለበት፣ እንደኔ ማለት ነው። ነገሩ ተጋቅሎ ተጋቅሎ አሁን ደግሞ እየበረደ ይመስለኛል፣ እኔ ካየሁት አንፃር። አሁንም ግን ሀይሚ እያለች አለችው፣ በቃ ከህይወቴ አንቺም ብሩኬም ውጡልን፣ እኔ ይቅርታውን ተቀብያለሁ፣ ግን በህይወቴ ውስጥ እንድትኖሩ አልፈልግም እያለች ነው። ሀይሚዬ፣ ተረጋጊ እንጂ የት ነው ብሩኬ የሚወጣው? ከህይወቴ መቼም አይወጣም፣ አንቺም አትወጭም። አለቀ ሲቀጥል ደግሞ ሶሲም ከዳኒ ጋር በቃ ተወጂዋለች ከዳኒ ጋር ቀጥ አለቀ። ማለት ብሩኬን ታዩ እያለች ነበረ ሀይሚ ሁላ ማለት ክፍተቱን ተጠቀምሽ ሀይሚ በቃ ከዳኒ ጋር ተመቻቸሽ ለዳኒ ፍላጎት አለች ስትላትኝ ሶሲ ማለት ነው አንቺ እንደተጠቀምሽ እያለች ነበር እና ሀይሚዬ፣ ካወቅሽ ሶሲዬ እየተጠቀመችው እንደሆነ ካወቅሽ ክፍተቱን ደግሞ መሙላት የአንቺ ስራ ይመስለኛል፣ አይደለ ብሩኬን። የምትፈልጊው ከሆነ ከውስጥሽ ፍቀሽ እስካላወጣሽው ድረስ ትፈልጊዋለሽ። ወይንም ደግሞ አንቺ የሆነ እያደረግሽ ያለሽው ነገር እንዳለ ይሰማኛል። ያ ነገር ደግሞ የዚህን ያህል ስትራቴጂ መጓዝ የለበትም ገባሻ? ሀይሚ እና ነገሩን ክፍተት እንዳለ ካወቅሽ፣ አንቺ ደግሞ ያን ክፍተት መሙላት ያንቺ ድርሻ ነው። ገባሽ? አንቺ ስሙ የሆነው ሊሞላ የሚችለው ና ብሩኬ ሙሉ ለሙሉ ከአንቺ ጋር መሆን መታረቅ፣ አንድ ላይ መቀጠል ይፈልጋል። አንቺም ደግሞ ያን ነገር መቀበል አለብሽ። ሶሲዬ ዛሬ ደግሞ ቲክቶክ ላይ ስትሰደቢ ና ስትዘቀዘቅ እንዴት እንደሚያምርብሽ አቤት! ስታየኝ በቃ በዚህ ቀሚስ በተለይ ከተዘቀዘቅሽማ አስበሸዋል። መለመላሽን ነው ወደ ላይ የምትወጪው እና ለማንም ዛሬ ቀሚሴ መርቁልኝ፣ ጥፍሬንም እውሊ ለማለት ነው የመጣችሁ። ሰበብ ፈልጋ ነው የሀይሚ ቤተሰቦች እናንተ እንድታዩት ፈልጋለሁ ብላ ነው። ቀሚስና ጥፍሯን ለማስመረቅ ነው የመጣችሁ። ዌልካም መርቀን ልሻል። በውሃ ይለቅ እያልኩኝ እኔ መርቄያለው በድርሻዬ። እናንተ መርቁላት ቀሚሱን። ከዚያ ውጭ ግን ወደ ውጭ ነው።